ሲናሙ ነው እንደሚያሳየው ከሆነ አንቺ እነ ወይዘሮ ሚላት ልጅ አደለች። ይሄ በፍጹም አይሆንም። እንዴት ነው ያየው? ፋዘርዬ ሀና እንዳሉ ልዷ ሲነግረኝ ያኔ ፎቶን አሳይልኝ ነበር። ወይኔ ጉዴ ምንድን ነው ተምቹ? እኔ ነብሴን ሰጥቼ ወርኩን ከተጠቀረርኩልሽ በኋላ የምን ወደ ያው ሴትዮዋ ትንሽ ስለጠረረባ ነው እንደዛ ከሆነ ገንዘብ ውስጥ ታመጣ የምትፈልገውን ነገር ትወስዳለህ። አረ የምን መሸምጠጥ ነው? በጣም አሪፍ ፎቶ ግን ይሄ ራሱ ነው? አዎ ሌላ ፎቶ የለም ይሄ ብቻ ነው ያለው። ኦኬ፣ ይቅርታ በጣም ተምቹ፣ እኔንም ሸውደውኛል። አንተ ይቅርታ ትበለኝ እገልሀለሁ። እውነት ተምቹ በጣም ይቅርታ፣ እኔም አላወቅኩም ነበር። ታሪኩን ቲቪ ላይ ካየሁት በኋላ ነው በጣም ነው የደነገጥኩት። ትሰማኛለህ? ማን እንደላከው ወስደው ታሳየኛለህ

ሀንዬ ላይ በሚያሳዝን ሁኔታ ግፍ መሰራቶ ሁላችንም ያበሳጭ ቢሆንም ተምቹ ግን ታሪክ ሊሰራ ነው። የወሰደው ፎቶና መስቀል የሀንዬ መሆኑን ሲያውቅ አሁን የገባበት ገብቶ እንደሚያመጣ እየተናገረ ይገኛል። እንግዲህ በጓደኛው አማካኝነት ይህ ፎቶና መስቀል ለባዩች ተላልፎ የተሰጠ ሲሆን ተምቹ ግን የሀንዬ መስቀል መስቀልና ፎቶ እንደሆነ አላወቀም ነበር። ታዲያ በአሲር አማካኝነት ሲነገረው ሊሆን እንኳን አላስጨረሰውም። ታዲያ ወዲያውኑ ጓደኛው ጋር በመገናኘት የገባበት ገብቶ ፎቶን ማምጣት እንዳለበት እየዛተበት ይገኛል። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ኖላዊ ክፍል ሀምሳ ቼም በዚህ ክፍል ሁላችሁም እንደ ተበሳጫችሁ ኮሜንታተሮች ታዝብ ያለው ይህን የውጤት ለምን ተጭበረበረ? መቀየር አልነበረበትም። ዶክተሩ እንዴት ለሙያው ታማኝ አይሆንም የሚሉ ብዙ አስተያየቶችን ተመልክቻለሁ። በትክክልም ዶክተሩ ለሙያው ታማኝ መሆን ነበረበት። ነገር ግን ዶክተሩ ይህንን እንዲያደርግ ያደረገበት ደግሞ ትልቅ ጉዳዮች ገጥሞታል። በህይወቱ ዛቻና ማስፈራሪያ እንደደረሱበትና ውጤቱን ካልቀየረው አደጋ ውስጥ እንደሚገባም ተነግሯል። ይህንንም ሲያስብ ነበረ ዳ በዚህ ዛቻና ማስፈራሪያ ምክንያት የሃንዬን ውጤት ለመቀየር ተገዷል። ም እንኳን ዶክተሩ አስገዳጅ ነገር ቢገጥመውም ሙያዊ ግዴታውን መወጣት ግን ነበረበት። ታዲያ ሀንዬ በራስ መተማመን በትክክል መቶ ፐርሰንት ልጃቸው የሆነችው ውጤቱ ሲነገር ግን መቀበል ነበር ያቃታት። ታዩሽ ሴራ ተጠልፎ የወደቀው ውጤት እርግብን ግን አስደስቷታል። ወይዘሮ ሜላትም ሀንዬ ልጅ ነኝ ብላ የተነሳችበት ታሪክ ሀሰት እንደሆነ ስትከራከር ስለሰነበተች እና አሁን በምርመራ ውጤቱ በትክክል ልጃቸው አይደለችም የሚል ሰነድ ሲወጣላት ከዚህ በፊት ስትናገራትና ስተንከለክላት ለነበረው ነገር ማረጋገጫ ሆኖላታል። እንግዲህ የእናት ሆድ በዚህ ልክ ልጃቸውን እየገፏት ይገኛሉ። ዞሮ ዞሮ ግን እውነታው ጋር መደረሱ አይቀርምና ወይዘሮ ሜላት ያኔ ምን ሊሰማቸው ይችል ይሆን? ብቻ ግን በዚህ ልክ እየገፏትና እያንገላጧት የመጣቸው ልጃቸው እውነታው ጋር ሲደርሱ ጸጸቱን የማይችሉበት ደረጃ ይደርሳሉ። ሰው ጉዳይ ሁላችንም ሲያነጋግር የነበረው ፎቶ እና መስቀሉ በማን አማካኝነት ቢሰረቅ ነው ከባዩ ሽጅ ገብቶ አሁን እርግብ የተረከበችው የሀና ታሪክ እንዴት ሊሆን ይችላል ነበረ? ተምቹ ወደ እናሴር በመሄድ ተምቹና ሀና ሲያወሩት ስለነበረው ታሪክ ይሰማቸው ስለነበረ ምንድነው እየሰማችሁት ያላችሁ ከችኳ ጋር እያለም ጠይቆታል። አንይ እህቴ እንጂ ችኪ አይደለችም እንደዚህ አይነት ነገር ስትናገር ሀንዬም እንዳትሰማህ ብሎታል። ምክንያቱም ሀንዬ ይህንን ከሰማች ልትርቀው ስለምትችል ማለት ነው። ታዲያ ፎቶና መስቀሉ በማን አማካኝነት እንደወጣ እዚህ ላይ ነው መረዳት የቻል ነው። ተምቹ ፎቶና መስቀሉ በእርግጠኝነት ይሃና ነው እንዴ እያለ ሲያጣራውም ነበር። አዎ ይሃና ነበር ግን በማን አማካኝነት ባዩሽ ጋር እንደደረሰና እርግብ እንደያዘችው ሙሉ በሙሉ የሀንዬን ታሪክ ዘርፋ ታሪኬ ነው እንዳለችም ይነግረዋል። የምርመራ ውጤቱ ጥይቱ ሀንዬ ልጃቸው እንዳልሆነች የሚናገር ሰነድ እንደወጣም ለተምቹ ይነግረዋል። ተምቹ ወዲውን አላስጨረሰውም ወዲያውኑ ነበረ ጭብሎም የሰጠበትን አጋጣሚ ሲያስታውስ ነበረ ከዚህ በፊት ብር አስፈልጎት ከሰዎቹ ጋር ተነጋግሮ ለሻይ ብሎ ሲሰጠውና ፎቶና መስቀሉን ጓደኛው እንዳስተላለፈውም ያስታውሳል። ታዲያ ጓደኛውንም በመቅጠር የሰጠውህን ፎቶና መስቀል መልሰህ ታመጣለህ እያለው ይገኛል። ጓደኛው ግን የሚፈልጉትን ከወሰዱ በኋላ ከጨዋታ ውጭ እንዳደረጉት ይናገራል። ምቹን ፎቶውን የገባበት ገብቶ ማምጣት እንዳለበት ዝቶበታል። ታዲያ የሀንዬ ፎቶና የመስቀሉ ጉዳይ እዚህ ደረጃ ድረስ ከደረሰ ዘሮ ባዩሽንም አይለቋትም ማለት ነው። ይሄ ጉዳይ የዶክተሩም ውጤቱን ያጭበረበረበት ነገር ከሕግ አካል መድረሱ የማይቀር ነው። ክስተኛዋና ትውቷ ሀንዬ በዚህ ልክ ግፍ ቢሰራባትም እሷ ግን አባቷ ይዳንላት እንጂ ሌላው ነገር እንደማያስጨንቃ ትናገራለች። አያቷ ወይዘሮ አስቴር ግን የሀንዬን የምርመራ ውጤት በፍጹም አልተዋጠላቸውም። ልጃቸው የምትመስላቸው ሀንዬ እንጂ እርግብ አይደለችም እያሉ ይገኛሉ። ቢሆንም ግን ምናሴ ከምርመራ ውጪ በምን ልናረጋግጥ እንችላለን? የመጣውን መቀበል ነው ያለብነን ደግሞ ሰላምና እርግብ ነው የሚመሳሰሉት፣ ሀንዬ ግን ጸባይዋ ለየት ያለ ነው እያለ ነው። አስቴርም አዎ የሐሴት ጸባይ ከሁላቸውም ለየት ያለ ነው ቢሆንም ግን እርግብ ናት ብዬ ለመቀበል እቸግራለሁ እያሉ ይገኛሉ። ሰላምዬም በውጤቱ በጣም ነው የተናደደችው። ሀንዬን እህታቸው እንደምትሆን ስትጠብቅ ስለቆየች አሁን እርግብ ናት እንጂ ሀንዬ እህታቸው አይደለችም ብትባልም ቢሆንም አሁንም ሀንዬ እህቷ እንደሆነችና መወለድ ቋንቋ ነው፣ በቃ ከዚህ በኋላ ከጎንሽ አለው መቼም ቢሆን ልለይሽ አልችልም በማለት ቃል ገብታላታለች። እንግዲህ የሚወዷት ሀና እህታችሁ አይደለችም ብትባልም፣ ሰላም ግን አሁንም የእህትነትን ጥግ እያሳየቻት ትገኛለች። በዚህ ደግሞ ሀንዬም በጣም ደስተኛ ነ፣ ጎኔ ስላለሽልኝ በጣም አመሰግናለሁ እያለቻት ትገኛለች። ዬ አባቷ በጠና ታሞባታል። አሁን የመጨረሻው የሕክምና ደረጃ እንደደረሰም ዶክተሩ ለሀንዬ አስረድቷታል። እንግዲህ የሀንዬን ውጤት እንዲቀየርና ልጃቸው እንዳላደለች የተናገረው ዶክተር አባቷንም የሕክምና ክትትል የሚያደርግላቸው ዶክተር ነው። ታዲያ በዚህ መልኩ ከቀጠለና አሁንም የህክምና ክትትሉ በነባዩሽ ሴራ ተጠልፎ ከወደቀ የአቶ ኖላዊ የህክምና ሁኔታ አደጋ ላይ ይወድቃል ማለት ነው። እንግዲህ ሀንዬ ያለ ዳዋ ወይም ባልገዛችው መድኃኒት በስሟ እየተፈረመ የወጡ የመድኃኒቶች ግብይት ወደ 800 ሺ ብር እንዲያድግ አድርጎባታል። ታዲያ በዚህ መልኩ ከቀጠለ ሀንዬስ የማትወጣ ወዳ ይከታት ይሆን? ወይዘሮ አስቴርም የምርመራ ውጤቱን ከሰሙ በኋላ እዛ ቤት መዋል ማደር አልፈለጉም። አንዬ በጣም ነበረ ያሳዝነቻቸው። ወላጆችን አገኘው ብሎ እንደ ማጣት ምን የሚከብድ ነገር አለ? በጣም ታሳዝኝኛለሽ እያሉም እርሳቸው ሲያናግሯት ነበረ። አንዬ ግን ምርመራው መደረጉ እውነታውን ለማወቅ እንጂ በኔ ህይወት ላይ ግን ቅንጣት ለውጥ አያመጣም። ምክንያቱም መስዋዕትነት ከፍሎ እያሳደገ አባታለኝ እያለች ነው። ብሩሃና አስተዋይዋ ናሴም ምርመራ እንዲያደርጉ እናቱ ላይ ጫና ስላደረገ ይቅርታ ሲጠይቃት ነበር። ወይዘሮ ሜላትም እውነታን ከማወቅ ዘንድ ስለሆነ ምንም ይቅርታ አያስፈልግም በማለት በምርመራ ውጤቱና ስለተፈጠረው ነገር እናትና ልጅ ሲያወሩ እርግብ ታዳምጥ ነበረ ተደብቃ። ታዲያ የሁለቱን ንግግር የሰማችው እርግብም በደስታ ስትቦርቅ ነበር። ወይዘሮ አስቴር ግን እርግብን አልተቀበሏትም። በወሬዋም ሆነ በንግግራቸው መግባባት አልቻሉም። መጨረሻም እዛ ቤት መቆየት እንደሌለባቸው እና ወደ ቤታቸው መመለስ እንዳለባቸው ተሰናብተዋቸው ወጥተዋል። እርግብም በባዩሽ ምክር መሰረት የልጅ ልጅ ለማስመሰል እየሞከረችና እየጣረች ተመልክተናታል። ወይዘሮ አስቴር በመጨረሻ ቤቱን ተሰናብተው ሲወጡ ወይዘሮ ሜላትም በንባ እየታጠቡ ነበረ። ይሁን እንጂ ወይዘሮ ሜላትና ወይዘሮ አስቴር በንግግሮቻቸውም ሆነ አሁን ወይዘሮ ሜላት እየሄደችበት ባለው መንገድ ደስተኛ አልነበሩም ለትንሽም ቀን ቢሆን በጠብና በክርክር ውስጥ ነበሩ። ይህም የሆነበት ምክንያት ወይዘሮ አስቴር ሀንዬን ስላቀረቧትና ስለወደዷት ነው። እንግዲህ ውድ የኖላዊ ድራማ ተከታታዮች ውጤቱን በጉጉት ስንጠባበቅና ከተቀየረ በጣም ያበሳጫል፣ መሆን የለበትም እየተባባልን እርስ በርሳችን የተነጋገርንበት ጉዳይ ቢሆንም በሚያሳዝን ሁኔታ እንግዲህ የሀንዬ ውጤት በነባዮች ሴራ ውስጥ ተጠልፎ ሃንዬ ልጃቸው እንዳላደለች የሚያስረዳ ሰነድ ወጥቶ ተመለከትን። እጅግ በጣም ነው የሚያሳዝነው። ለማንኛውም ድል ለሃንዬ እያልን እውነታ ዝሮ ዝሮ የኋላ ኋላ ማሸነፉ አይቀርም ለጊዜው ዋጋ ቢያስከፍልም። ወይዘሮ ሜላትስ ነገ የሃንዬ ልጅነት በትክክል ማረጋገጥ ሲችሉ የማይወጡበት ጸጸት ውስጥ ይገባሉ። ወደ ይህ እውነት በማን በኩል ይጋለጥ ይሆን? አሁን የነተምቹ መከሰት ምናልባትም ፋዩሽን ከገባችበት ገብታ የፎቶውንና የመስቀሉን ታሪክ ለሃንዬ ታስረክብ ይሆን ወይስ እርግብ እንደወሰደችው ትቀራለች? ብቻ አብረን የምንመለከተው ይሆናል። በዛሬው ክፍል በጣም የሚያናድድና የሚያበሳጭ ነገር ነው የተመለከት ነው። ኖላዊ ክፍል አምሳ ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ፣ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ ሸር ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ።